ዲቪ 2027 ምንም አይነት ክፍያ የለውም። ደግሞ አለው ዲቪ 2027 ምንም አይነት ክፍያ የለውም። እንደ ድሮ እንደለመር ነው፣ ድሮ እንደምንሞላው አሁንም በነፃ ነው። የኤልፋዝ ሚዲያ ነው። እኔ ደግሞ የሚኮንኝ ዛሬው ቪዲዮ ይዤላቸው የመጣሁት ዲቪ 2027 ክፍያ አለው አንድ ዶላር ያስከፍላል ዲቪው ከደረሰን በኋላ ደግሞ 330 ዶላር ከፍለን ነው ፕሮሰስ የምንጀምረው የሚባሉ መረጃዎች በጣም እየሰፉና እኔ ጋም እየደረሱ አግኝቻለሁ ማለት ነው ነገር ግን ዲቪ 2027 ምንም አይነት ክፍያ የለውም እንደለመርነው ድሮ እንደምንሞላው በነፃ ነው የምንሞላው ሞላው ይሄ ሳሳተ መረጃ ከየት ነው የመጣው ማን ያመጣው እንዴት መጣ የሚለው ነገር ለሁሉም ሰው ጥያቄ ነው ማለት ነው። ይሄን ነገር ማውራችሁ በማስረጃ ነው። ለምን እንደፈለጉትና ለምን ክፍያ አለው እንደተባለ አልገባኝም ማለት ነው። ይህ ኤልፋዝ ሚዲያ ነው። ኤልፋዝ ሚዲያ ደግሞ ለእናንተ ምርጡንና ይጠቅማቸዋል ብሎ የሚያስበውን ዝግጅት ይዞላችሁ እየመጣ ይገኛል ማለት ነው። ሁላችሁም ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ባክብሮት እየጋበዝኩኝ፣ እናንተ ሰብስክራይብ ስታደርጉ እኔ ደግሞ የተሻለ ቪዲዮዎች እየላችሁ መምጣትን ጀምራለሁ ማለት ነው። ስለዚህ ሁላችሁም ይህን ቪዲዮ ሰብስክራይብ ማድረግ እንዳትረሱ እናንተ ምንም አይጎልባቸውም እኔን ደግሞ በጣም ስለሚጠቅመኝ። እንግዲህ በዛሬ ፕሮግራም ላይ ይዤላቸው የመጣሁት ምንድነው ዲቪ 2027ን አስመልክቶ ጥቂት ቀናቶች ቀርቶታል ማለት ነው። እንግዲህ ዛሬ የምንመለከተው ዲቪ የምር ክፍያ አለው ወይስ የለውም። ሁለተኛ ነገር ደግሞ ዲቪ እንዴት ነው የምንሙራው? ሶስተኛ ደግሞ ዲቪ መች ይጀምራል? መቼ ያልቃል? አራተኛ ነገር ደግሞ መቼ ነው ዲቪ መጥቶ የምናየው? የሚሉትን በትክክለኛ መልስላችኋለሁ ማለት ነው። እስከ መጨረሻ አብራችሁን ከቆያችሁ ደግሞ ወሳኙንና ምርጡን ቲፕ ነግራችኋለሁ ማለት ነው። እንግዲህ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። እንግዲህ ዛሬ የምንድናየው የፈለግኩት ማለት ነው። እንግዲህ ዛሬ ኖቬምበር አራት ነው ማለት ነው። ዲቪ ከዛሬ ጀምሮ መሙላት ትጀምራላችሁ። እንግዲህ እንደነገርኳችሁ ነው። ዛሬ ኦክቶበር አራት ዲቪ መሙያ ይጀምራል ማለት ነው። ኦክቶበር አራት ሁለት ሺህ ሀያ አምስት እስከ ኖቬምበር ሰባት ሁለት ሺህ ሀያ አምስት ድረስ ይቆያል ማለት ነው። እንግዲህ ከዛሬ ጀምሮ እንደነገርኳችሁ ዲቪ መሙላት ትችላላችሁ። ሁለተኛው ጥያቄ ደግሞ ምንድነው? ዲቪ እንዴት ነው ያስከፍላል ወይ? ስንት ብር ነው የምንከፍለው? አንድ ዶላር ውስጥ የምር አንድ ዶላር ውስጥ የምር እንከፍላለን ወይ የሚሉ ጥያቄዎች በጣም ተበርክተዋል ማለት ነው። ውሸት ነው። ምንም አይነት ዶላር አትከፍሉም ማለት ነው። ምንም አይነት ዶላር አትከፍሉ። ለዚህ ደግሞ ማስረጃ ያቀረብኩላችሁ ማለት ነው ያው የራሳቸው ዌብሳይት ላይ ገብተን እንመልከተው ማለት ነው። እንግዲህ እዚህ ጋር እንደምትመለከቱት ማለት ነው ክሮሞ ላይ እንገባለን። ክሮሞ ላይ ከገባን በኋላ ምን እናደርጋለን? እንደምትመለከቱት ዲቪ 2027 ብለን ዲቪ ሎተሪ 2027 ብለን እንጽፋለን ማለት ነው። ሰርች እናደርጋለን ማለት ነው። እንግዲህ ይህን እንደምትመለከቱት እዚህ ጋር ሁሉም ያለውን ነገር በሙሉ ዝርግፍ አድርጎልናል ማለት ነው። በተለይ እንድታየው የምፈልገው ደግሞ እዚህ ቦታ ላይ ነው ማለት ነው። እዚህ ክብ የማደርግላችሁ ቦታ ላይ በደንብ አድርጋችሁ ተመልከቱት ማለት ነው። እንግዲህ እንደነገርኳችሁ ነው። ዲቪ 2027 ማለት ነው ምንም አይነት ክፍያ የለውም። ይኸው ማስረጃው ማለት ነው። እንግዲህ ይህንን አያይዤ የምጠይቃችሁ ነገር አንድ ዶላር ያስከፍላል የምትሉ ሰዎች ኬታ መጣችሁት፣ ኬታ መጣችሁት ቤተሰብ ይሄ ነገር ያስተዛዝበናል ማለት ነው። ሁሉም ሰው እድሉን ይሞክር፣ ሁሉም ሰው ይድረሰው፣ ከደረሰው ይሄድ። እዛ ሄዶ የሚሰራውን ባናቅም ማለት እኔ መሄድ ለምትፈልጉ ሰዎች በሙሉ ማለት ነው ይሄ እድል ለናንተ ምርጡ ነው ማለት ነው። ምንም አይነት ክፍያ ከናንተ አይጠበቅም። እናንተ ተመዝግባችሁ መሄድ ትችላላችሁ ነው ማለት ነው። ምንም አይነት ከበፊቱ ያሻሻላቸው መረጃዎች አሉ ወይስ የሉም የሚለው በደንብ አሉ ማለት ነው ድሮ አሁን ባለፈው ዓመት ዲቪ ስንሞላ ማለት ነው ምንም ዲቪ ስንሞላ፣ የአስረኛ ክፍል ይችላል፣ አስራ ሁለተኛ ክፍል ይችላል፣ ዲግሪ ምናምን ይችላል ማለት። በአሁኑ ያሻሻለው ነገር ምንድን ነው? አስረኛ ክፍል ዲቪ መሙላት አይችልም ማለት ነው። የመጨረሻው የመጨረሻው ዲቪ መሙላት የሚችለው አስራ ሁለተኛ ክፍል ተማሪ መሆን መቻል አለበት ማለት ነው። አስራ ሁለተኛ ክፍል መሆን አለበት ወይ ደግሞ ቲቪቲ ሌቭል ሊኖረው ይገባል፣ ሌቭል ፎር ወይ ደግሞ ዲግሪ ሊኖረው ይገባል ወይ ደግሞ ማስትሬት ሊኖረው ይገባል ማለት ካልሆነ እነዚህ ነገሮች በሙሉ የለኝም ካለ ደግሞ የአስረኛ ክፍል ዶክመንት ይዞ የሁለት ዓመት ስራ ልምድ ሊኖረው ግዴታ ያስፈልገዋል ማለት ነው። አሁን ያሻሻሉት እዚህ ጋር ነው። በፊት ዝም ብሎ ይመዘግበናል ችግር የለው ማለት ነው። አሁን ግን የግድ አስራ ሁለተኛ ክፍል መጨረስ አለበት፣ ካልሆነ ደግሞ የሁለት ዓመት የስራ ልምድ ሊኖረው ይገባል ማለት ነው። ስንመዘገብ በጣም ልንጠነቀቀው የምንችለው ነገር እንመልከት ማለት ነው። እንግዲህ አንደኛ ሙሉ ስም ግዴታ መሙላት አለበት። ሙሉ ስም ስንሞላ ግን ፓስፖርት ካለን ፓስፖርታችን ላይ ያለው ስም ግዴታ መሆን መቻል አለበት። ፓስፖርት ከሌለን ደግሞ የትምህርት ቤት ደረጃ ላይ ያለውን ስም ግዴታ ማድረግ አለብን ማለት ነው። ስፔሊንግ መርሳት የለብንም። ቀል የለም፣ በስፔሊንግ ቀል ስለሌለ ግዴታ እሱ ያስፈልጋል ማለት ነው። ሁለተኛው ነገር ደግሞ የትውልድ ዓመተ ምሕረት የተወለድንበት ጊዜ ማለት የተወለድንበትም ጊዜ ግዴታ ነው ማለት ነው። መሳሳት የለበትም። ከትምህርት 12ኛ ክፍል ከጨረሰው የትምህርት እድሜ ጋር የግድ መመሳሰል፣ አንድ አይነት መሆን መቻል አለበት በኋላ ስለሚጥለን ማለት ነው። እና ሌላው ደግሞ ወሳኙ ነገር ስልክ ቁጥር ቢኖራችሁም ባይኖራችሁም ብዙ ችግር የለውም። ስልክ ቁጥር ብታዝገቡ ባታዝገቡም ችግር የለውም። ነገር ግን ብታዝገቡ ለእናንተ ይጠቅማቸዋል ማለት ነው። ኢሜል ማስገባት ግን ግዴታ ነው። ኢሜል እንዳይረሳ፣ ኢሜል ወሳኝና ግዴታ ነው። ምክንያቱም ኢሜላችሁ ስታዝገቡ ኮንፊግሬሽን ነምበሩ ድንገት ከጠፋባችሁ ማለት ነው፣ በኢሜል ሪከቨሪ ማድረግ ትችላላችሁ ማለት ነው። ስለዚህ የግድ ምን ያስፈልጋቸዋል? ኢሜል ማስገባት ይገባቸዋል። ሌላው ደግሞ የጋብቻ ሁኔታ ነው ማለት ነው። የጋብቻ ሁኔታ በጣም ብዙ አይነት አለ ማለት ነው። ያገባ ያላገባ፣ አግብቶ የፈታ ምናምን የሚባል ነገር አለ ማለት ነው። ስለዚህ ከልጆቻችሁ ጋር መሙላት የምትፈልጉ ከሆነ ከልጆቻችሁ ጋር እያንዳንዱን ዲቴል እያስገባችሁ መሙላት ትችላላችሁ። የልጆቻችሁን ፎርም ምናምን ማስገባት ትችላላችሁ፣ ለብቻችሁም መሙላት ትችላላችሁ ማለት ነው እንግዲህ የ2027 ዲቪ ማለት ነው። ግንቦት በኢትዮጵያ ግንቦት አካባቢ ላይ ዲቪው ከመጣ በኋላ ዲቪውን ግንቦት አካባቢ ላይ ማየት እንችላለን ማለት ነው። ሌላው ደግሞ ወሳኙና ግዴታው ማለት ነው ብዙ ሰዎች ብዙ ሰዎች ዲቪ ሲመዘገቡ ማለት ነው ይደርሰናል ብለው ሁለት ሶስት አራት እየደጋገሙ ይመዘገባሉ ማለት ነው። ነግሬያቸዋለሁ እንዳትመዘገቡ። መመዝገብ የምትሉት አንዴ ብቻ ነው። አንዴ የተመዘግባላችሁ አንዴ የእናንተን እድል ታዩታላችሁ ማለት ነው። ሁለቴ ሶስቴ አራቴ መመዝገቡ ምንም አይጠቅማችሁ። ድንገት ከተመዘገባችሁ ደግሞ እጣ ውስጥ አትገቡ ማለት ነው። እድል እድል ነው። ዲቪ ፕሮግራም ማለት ያው እድል ነው ማለት ነው። እዛ እድል ውስጥ ተና አትገቡ ማለት ነው። ስለዚህ አንዴ ከተመዘገባችሁ በኋላ ደግማችሁ እንዳትመዘገቡ፣ ደግማችሁ እንዳትመዘገቡ። አንዴ ተመዝገቡ ማለት ነው እንግዲህ እንደ ነገርኳችሁ ነው ዲቪ በኦክቶበር አራት ይጀምራል፣ ኖቬምበር ሰባት ይጠናቀቃል ማለት ነው። ያው ስለ ዲቪ የነገርኳችሁ ይሄ ነገር በቂ ነው ብዬ አስባለሁ። ድንገት ያልገባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ፣ ያልገባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። እያንዳንዱ መልስላችኋለሁ። እንዴት እንመዘገባለን በሚቀጥለው ቪዲዮ እሰራላችኋለሁ ማለት ነው። አሁን ወደ ወሳኙዋና ቲፖዋ እንሂድ ማለት ነው። እንግዲህ የፎቶ ነገር ሊታሰብበት ይገባል። ፎቶ ስድስት መቶ በስድስት መቶ ፒክስል ነው የምንጠቀመው ፎቶ ማለት ነው። እሱን ፒክስሉን ካረጋገጥን በኋላ ባክግራውንዳችን ነጭ መሆን አለበት፣ ግዴታ ነው ማለት ነው። ጥላ ምናምን ምናምን ምናምን መግባት የለበትም። በጣም ልትጠነቀቁ ይገባል እና ልትጠቀሙበት ይገባል ማለት ነው። እንደነገርኳችሁ ስድስት መቶ በስድስት መቶ ፒክሰል፣ ባክግራውንዳችሁ ነጭ መሆን አለበት። ምንም አይነት ጥላ ምናምን ነገር ሊኖረው አይገባም። አይገባም፣ ልትጠነቀቁ ይገባል። አብሯችሁ ሰው ሊኖር አይገባም። አንዳንድ ሰዎች ዝም ብሎ ፎቶ ተነስተው ዲቪ ላይ ይሞላሉ። ሙሉ ለሙሉ ትባረራላችሁ፣ የዲቪ ፕሮግራም ህጉን ስለማታሟሉ ማለት ነው። ሌላ ነገር ደግሞ ቀጥታ እንደዚህ ብላችሁ እንዲ ብላችሁ ቀጥታ ፎቶ መነሳት አለባችሁ። ጆሮአችሁ፣ አይናችሁ፣ ምናምን ሙሉ ገጽታችሁ መታየት አለበት ማለት ነው። ለዛ በጣም ተጠንቅቃችሁ የፎቶውን በጣም ተጠንቅቃችሁ መሙላት አለባችሁ ማለት ነው። ሌላው ደግሞ ወሳኙ ነገር ምንድነው? ምንም አይነት ፊልተር መጠቀም የለባችሁ። ፊልተር አትጠቀሙም፣ ሜካፕ አትጠቀሙም፣ ምንም አይነት እጃጅ ፊታችሁ ላይ ምንም አይነት መነካካት የለባችሁ ማለት ነው እንደዛው እንዳለ ሰግጣችሁ እንዳላችሁት ማለት ነው፣ እንዲሁ ቁልል ብላችሁ ነው ፎቶን የምትነሱት። አደራ ግዴታ ነው ማለት ነው። እንግዲህ መጀመሪያ ፎቶዋችሁ ነው የሚጥላችሁ ማለት ነው። ፎቶዋችሁ ልክ ካልሆነ ምንም መሙላታቸው ምንም ጥቅም የለውም። ስለዚህ ይህንን ፎቶ ቤት ገብታችሁ፣ ፎቶ ቤት ተነሳችሁ ማለት ነው። ፎቶ ቤት ውስጥ በትክክለኛ ባክግራውንድ ተነሳችሁ ማለት ነው። ፎቶዋችሁን በእርግጠኛ አስቆርጣችሁት፣ በትክክል ካስቆረጣችሁት በኋላ ዲቪ አፕ ላይ አድርጉ ማለት ነው። ደግሞ ወሳኙ ነገር ደግሞ የኮንፊግሬሽን ነምበር የሚመጣላችሁን እንዳታጠፉት ማለት ነው። ኮንፊግሬሽን ነንበሩ ልክ ስትመዘገቡት መጨረሻ ላይ ያለውን ኮንፊግሬሽን ነንበሩን ምን ማድረግ አለባችሁ? ማስቀመጥ አለባችሁ። ምክንያቱም ምንድነው ልክ ዲቪው ግንቦት ላይ ሲመጣ የምታዩት በኮንፊግሬሽን ነንበሩ ብቻ ነው ማለት ነው። ሌላ ምንም አይነት አማራጭ የላችሁም። ስለዚህ እናንተ ምንድነው የምታደርጉት ልክ ከተመዘገባችሁ በኋላ ኮንፊግሬሽን ነንበር አለ። ያንን ኮንፊግሬሽን ነንበር እስከምታዩበት ጊዜ ማስቀመጣችሁን እንዳትረሱ ማለት ነው። እንግዲህ ውድ አድማጭ ተመልካቾቻችን ዲቪ እንዴት ይሞላል የሚለውን በቀጣይ ቪዲዮ ላይ አሳያቸዋለሁ። በዚህ ቪዲዮ ላይ ግን ያለ መደናገጥ ምንም መደናገጥ ሳይኖር ማለት ነው ሁላችሁም የራሳችሁን ዲቪ ራሳችሁ እንድትሞሉትና በዚሁ አጋጣሚ ደግሞ መልካም እድል እንላቸዋለን ማለት ነው። ይህ ኤልፋዝ ሚዲያ ነው። እኔ ደግሞ የሚኮነኝ ያልገባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ ማለት ነው። ለእያንዳንዳችሁ መልስላችኋለሁ። በዚህ ቻናል ላይ ዲቪ ስለ ዲቪ በዚህ በዛሬው ቪዲዮ ላይ ስለ ዲቪ እንደዚህ አድርገን አብራርተናል። እንዴት አድርገን እንመዘገባለን እንዴት አድርገን ዲቪያችንን በትክክል እሞላለን የሚለውን በቀጣይ ቪዲዮ አሳያችኋለሁ፣ ማለት ነው። ይመቻችሁ። በሌላ ቪዲዮ እስክንገናኝ ድረስ ወዳችኋለሁ።